እንደዚህ ነው ሚሄዲ ማለት ነው። አሁን ላይ ድሮ ኩታ ነጠላ፣ ኩታ ምናምን እየተለበሰ ነበር ሚሄዲ ማለት ነው። ለረጅሙም ላጭሩም ለሁሉም ልክክል የሚሉት እና አሁን ይሄ ረጃጅሞች እንዲለብሱትም ይሆናል። አሰላሙ አሌይኩም ራህመቱላሂ በረካቱ ድና። የተከበራችሁ የቶቻ ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? ያደናና አልሐምዱሊላ። እናንተ እንዴት እንዴት ናችሁ? በያላችሁ በሰላማችሁ፣ ብዙ ትርፍ ይበልልን። ሰብስክራይብ፣ ላይክ፣ ሼር ለምታደርጉልን ከልብ እናመሰግናለን። እንግዲህ የመዳም ቅመሞች አላህ ጀዛውን ይክፈላቸው። ዘንድሮ በጣም አስደስተውኛል። ወርዞ ቤተሰቦቻቸውን ሲያስደሱ ማንኛውም ሰው ደስ ይለዋል ማለት ነው። እኔ ቀርቶ ጎረቢት እራሱ ሲያይ በጣም ነው የሚመርቃቸው። ወላ ቤተሰቡን እንዲህ የሚካድም ሰው በጣም ነው ደስ የሚለው እና ዛሬ ደግሞ በእኛው ለጋንቦ ውስጥ ቱሉ አውልያ የሚሄድ ነው ማለት ነው። ቱሉ አውልያ ከተማ ጊንባ ማለት ነው፣ የሚሄድ ነው ይሄ ሩዝ አለ መኮረን ያለ እዚህ ደግሞ ምጥን ሽሮ፣ በርበሬ ሽሮ እናይበላል። ያው እንደነገርኳቸው ራሴ ነኝ ማዘጋጀው፣ ራሴ በእጄ ማዘጋጀው ስላለው እንግዲህ ራሴን ቅመማ ቅመም ሁሉ ነገር ማዘጋጀው ማለት ነው። ይሄ ምጥን ሽሮ ነው። ይሄ በርበሬ ነው። ያንድምታት ያ ሱካር ነው። ይሄ ከነአን ድት አንደኛ ደረጃ የሚባለው ነው። እንትን መኮረኒ ያለ አንደኛ ደረጃ አለ። ሩዝ በስሜት ና አንድ ኪሎ ቡና አለ። እዚህ ሳሙና ይሄ በጣም አስፈላጊ ነው ማለት ነው። አገራችን ላይ በተለይ ገጠራማ አካባቢዎች፣ ልጅ ባለበት አካባቢ ላርጎ አይችሉበትም ክብል እያረጉ ስለሚጨርሱ ይሄ ለነሱ አስፈላጊ ነው ማለት ነው። ያው እንደተለመደው ይሄንን ኮት ገዝቼላታለሁ ለእናቴ። ወፈር ያለም ይሞቃት ነው ያለች። ያው እንደምታዩት ሁለቱንም ገዝቻለሁ ለሆነች ጓደኛዬ። እሷም ሌላ አይነት ነበር ያለችኝ፣ እኔ ግን ፋሽን አዲስ የመጣውን እንግዲህ በሀገራችሁ ነው የምትሄዱት። ሀገራችሁ ስታይል ማለት ነው። አሁን ፋሽን የመጣው እንግዲህ ይሄ ነው። እዚህ ጋ ያው ከኋላ ለብሽ ያሳያችኋለሁ፣ ቀበቷለሁ። እና ይሄ አሁን የመጣ ኮት ነው፣ የእናቶች ማለት ነው። ፋሽን ነው፣ በቃ ሁሉም ሰው የሚለብሰው ነው። ልጁም፣ ወጣቱም፣ ትላልቆቹም እናቶች የሚለብሱት ነው። አወፋፈሩ ወላሂ እንዲህ ታደረጉት ባልጃ አይነሳ፣ በጣም ወፍራም ነው። እየለበስኩ አሳያችኋለሁ። ነገራችን ላይ እዚህ ጋር ደግሞ ሻርፕ ለእናቶች ሻርፕ አለ። ይሄም ቆንጆ ሻርፕ ነው፣ ቆንጆ ከሚባለው ነው ማለት ነው። ምድብ ሀገራችን ስታይል ነው የምንገዛው እኛ ሀገራችን ሞድ። ይሄ ደግሞ ቀሚስ አለ እንደምታዩት፣ ለብሸ አሳያችኋለሁ። ይሄ የራሱ ሻርፕ ነው ማለት ነው። እንግዲህ በተመልካች ተመልካቾቻችን እንግዲህ እኛ በምናቀርበው ጥሩ ነገር ስለምትወዱት ነው። አሁን እቺ እህታችን በፊት እራሱ ይሄን አላዘዘችም ነበር፣ ግን ለሆነ እቺት የገዝቼ ለብሾው ስታየው አማራት እኔም ለናት ያለች ማለት ነው። አላህ ጀዛዋን ይክፈላትና ይሄ ደግሞ የምታዩት ያው ባለ ቀበቶ ነው። ወላሂ እኔም ላሽ በጣም ቆንጆ ቀሚስ ለእናቶች ማለት ነው። ይሄን ብታዘዝላቸው ወላሂ በጣም ከባድ ነው፣ ከባድ እና አንድን ጊዜ ደሞ ወላሂ ወላሂት ወይ ምናምን ማላ ታብጂ ምናምን ትልኛላችሁ። ያው እንግዲህ እኛ እስላም እስከሆነ ድረስ አፋችን ስለለመደ እሻ ይለንም ሐቁን ስናወራ እየማለ ነው። እና ይሄው እንደምታዩት ገበራለሁ እንደዚህ ሳሳ ያለው ውስጥ ልብስ ነው እንጂ ብዙም አያስፈልግም ማለት ነው። ይሄ በጣም ፍራም ነው በጣም ማለት ነው። ይሄ ሻርብ የለው ካከል ማለት ነው።

በሰባት መቶ ብር ሂሳብ ነው እየገዛሁ የማዘጋጀው። በነገራችን ላይ የስድስት ከአምሳም የስድስት ከምናምንም አለ። ያ ግን በጣም ልቃሚ ነው። ነጫጭ በዛል። ሽሮ ደግሞ ጓያ አንድ ብርጭቆ ማለት ነው። አንድ ብርጭቆ አርባ ብር ገብታለች። እኔ እንግዲህ የማዘጋጀው አምሳ ብር አተር እየገዛሁ ነው ማለት ነው። አርባ ስምንትም አርባ ዘጠኝም አተር እየገዛሁ ነው። ጓያ አርባ ብር ሆኗል ማለት ነው። ጓያ ትንሽ ውሃ ያነሳል ይላሉ እንጂ ዱቄት አይወጣውም። አተሩ ግን ማሻአላ ነው ደህና ነው፣ ይሻላል ማለት ነው። ሩዝ ደግሞ 130 ብር ነው። መኮረኒ 130 ብር ነው፣ ኪሎ ማለት ነው። ቡና 900 ብር ነው። አንድ ሺ አንድ ሺ ብር ገባ ማለት ነው። ቡና አንድ ሺ ገባ። ልበሳ ሆና ደግሞ 70 ብር አንዱ፣ 70 ብር ነው ማለት ነው። ሁለት ሺህ ሁለት መቶ ብር ነው አሁን ማለት ነው። ማስጠየቅም ትችላላችሁ። ሁለት ሺህ ሁለት መቶ ብር ነው። እኛ ግን ያው በደምበኝነት ነው። አንድ ነጋዴ በተደጋጋሚ ስትገዙት ይቀንሳል። በሁለት ሺህ ብር ነው የገዛንላት ማለት ነው እንጂ ሁለት ሺህ ሁለት መቶ ደርሷል። እስከ ሺህ ሰባትም ይገዟል ወዲያው እንደመጣ። እኔ እራሱ ሁለት ሺህ ብር ነበር የገዛሁት። አሁን ሁለት ሺህ ሁለት ሆኗል። አሁን እኛ በሁለት ሺህ ብር ሂሳቡን የገዛንላት ይሄ አንድ ሺህ አምስት መቶ ሀምሳ ነው የተገዛው ሻርፕነች ኔ ወርጃታለሁ ማለት ነው። ከለሩ ራሱ እንደምታየት ነው እንግዲህ ከላር ምርጫ እንደምንመርጥ ታውቃላችሁ እናንተ። ብዙ ሰዎችሁ ከላይ የምትገዙ ጥሩ ነው ምናምን ትሉኛላችሁ፣ እና ይችንም እንደምትወዳት ተስፋ አለኝ ማለት ነው። እና እስኪ ይሄን ቀሚስ ደግሞ ለብስ ላድርግና ላሳያችሁ። እና ያው እንግዲህ እንደምታያት እቺ ሻርባ ናት። ሻርባ ናት እቺ እዚች እንደዚህ ከረም አርገው ቤተሰቦቻችን እንዲህ አድርገው ከላይ የፈለጉትን መልበስ ይችላሉ ማለት ነው። ከላይ እንደዚህ አድርገው በቃ እንደዚህ ነው የሚኬደው፣ ማለት ነው አሁን ላይ ድሮ ኩታ ነጠላ ኩታ ምናምን እየተለበሰ ነበር የሚኬደው የትም ሲገኝ። አሁን ግን ተሰልጥኗል፣ ተሰልጥኗል አገራችን ማለት ነው። ማሻአላህ ነው። እንደዚህ ተለብሶ ነው የሚኬደው፣ እንደዚህ እንደ ድሮ ነጠላ ኩታ ምናምን። አሁን በአብዛኛው ያው ነጫጭ መልበስ ብዙም ወደ ሃይማኖታዊ ስለሚያሰዱት ይሄንን ነው የሚለብሱት ማለት ነው። የምታዩት እንግዲህ ይህችን ቀሚስም እንደምትወዱልኝ ተስፋ አለኝ። እኔ እንግዲህ ምርጫ ቆንጆ ሆናት ማለት ነው። አብዛኛው ለዚህ ለኮቱ ማች እንድትሆንላት ነው። ይሄ ኮቱ እንግዲህ እንደምታዩት ነው እና ይሄ ኮቱ ደግሞ የምታዩት ማለት ነው። ላጭርም፣ ለረጅምም፣ ለወፍራሙም የሚሆን ነው። በቃ ሳይዙ በጣም ደስ የሚለኝ ነገር አሁን የሚመጡ ቀሚሶች እና ኮቶች ማለት ነው፣ ለረጅሙም፣ ለአጭሩም ለሁሉም ልክክል የሚሉት እና አሁን ይሄ ረጃጅሞች ቢለብሱትም ይሆናል ለአጭሮችም ይሆናል ማለት ነው። እንደምታውቁት ማጥበቢያ ማስፊያ ያለው ጉዳይ እንደዚህ ማጥበብ ትችላለች፣ ከፈለገች ማስፋት ትችላለች። ማዘር ማለት ነው ጓደኛ ናል እና ያው እንደምትወዱት መቼም ተስፋ አለኝ ለእናቶቻቸው ይሄን ፋሽን እንደው በጎረቤቶቻቸው ለብሰው ሲያዩ አይ ምነው እንደው እኔም ፈልገው ነበር አንድ ሰዎች ግዝላቸው ወላሂ። ይሄው ብዙዎች የገጠሩ የከተማው ፋሽን ነው ማለት ነው። እና ያው ቂጥ ለበስ ያደርጋል በጣም የሚለው ማለት ነው። እንደምታዩት አሁን ብዙዎቻችሁ ጃኬት፣ ለእናቴ ጃኬት ምናምን በዚህ ፀጉር ያለው በዚህ ፀጉር ያለው ምናምን ትሉኛላችሁ። ያ አይፈለግም። አሁን ፋሽኑን ቀርቷል። እንደገና ደግሞ እናቶች የሚወዱ ደስ ነው። በቃ ለስለስ ያለ ሲለብሱት የሚመች ቆንጆ ነው ማለት ነው። እና ይኸውላችሁ እንግዲህ በጣም ደስ ብሎኛል ነው ልጃዋል ነው እንግዲህ ሰው እንደምትወስደው ደግሞ ተስፋለኝ እና ይችኛይት ደግሞ እንደምታዩት ቆንጆ ናት ማለት ነው ልብስነቷት ደግሞ ተለጣጭ ናት ያቺም ተለጣጭ ናት ግን ይቺ ዋጋቸው ግን ይቺ የመቶ ብር ልዩነት አለፈ ግን ይቺ መቶ ብር ትጨምራለች ያቺ ሻርብ ምኖራት አንድ ሺ ስ ቻ ነው። ሺህ ስድስት መቶ ነው። በግድ ነው። ሺህ ስምንት ናት። ወላሂ ነው የምላችሁት ሺህ ስምንት መቶ ነው። ግን ይሄ በደንበኝነት ነው እንደነገርኳችሁ፣ የመቶ ብር የመቶ ሀምሳ ብር ያነሱልናል። ወላሂ ነው የምላችሁት። እና ያው እንደምታዩት እንደምትወዳት ተስፋ አለኝ። ለእናቶች ተመችኝ፣ ለእናቶች ቀጥታ። አሁን ለወጣቱ ማለት ነው አሁን ላይ ጉርድ ምናምን ነገር ቀረ የለም። አሁን የሚለበሰው ምንድ ነው እንዴት ቀሚሶች ቢጃማዎች በጣም ደስ ይላል ወላሂ እናቴ ድሮ አለ ያጥ እያለ ዶአ ስታረግ ነበር እንኳን በህይወት እያለች ይሄንን አየች እያለሁ እኔ ወላሂ ነጋዴ ነበረች እና እዛ ቡና ነጋዴ ነበረች እዛ ቡና ሊገዝ ምናምን ሲመጡ ተማሪዎች ምናምን ስታይ ማለት ነው ጎንበስ ብለው ያንን ቡና ሲሰፍሯለች አለች ይሄ ወገባቸው ሰውነታቸው ምናምን ይታያላለች እና በዛ የተነሳ ዶአ ስታረግ ብዙ ጊዜ ሰማት ነበርና ዶአሽ ደርሰልሻል እያልኩ እናቴ ሁሉ ጊዜ ነግራታለሁ ማለት ነው እና አልহামዱሊላህ በጣም ደስ ይላል ወላ ካሜራ እኮ ቀሚስ እኔ እንደዚህ ስትታሰፋብኝ እናቴ አስቀድጄ ጉርጅና ኮት ነበር ማሰፋው አሁን ግን ደስ የሚል ነው እንደምታዩት ፋሽኑ እንግዲህ ሰልማን ያመሪያው ማለት ነው ሰለይ እንዴት አየው እና በጣም ቆንጆ ነው እንኳን ለተከበረው ለኢዳ ለኢድ ለአረፋ እንኳን አደረሳችሁ። እንሻላ ቪዲዮ እንሰራለን ማለት ነው። አሁን ቤት እያዘገጃጀን ምናምን ነው። ቤታችን ዝግጅት አድርገን እና ማሜ እንሻላ ቪዲዮ እንሰራለን። የሆነም ወስን የሆነ ነገር ቪዲዮ እሰራለሁ ብያለሁ። እንሻላ ጠብቁን ማለት ነው። ከሞላ ጉድል ድቄቱ፣ ያው ይሄ ስፔሻል ነው የሚባለው ድቄት ሀያ አምስት ኪሎ ነው።